ሰላም ጤና ይስጥልን በመላ ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የህዳር 7 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከናዝሬት ወደ አቦምሳ ከተማ ሲጓዝ የነበረ የህዝብ ማመላለሻ አውቶብስ በነሽ መለስ ታጣቂዎች ታግቶ ንጹሐን አማራና ኦርቶዶክሶች ተመርጠው ተገድለዋል። የአርበኛ ዘመነ ካሴ በአዲስ አበባን ጨምሮ ከተሞች የአብይ መሸሸጊያ መሆናቸውን ማክተም አለበት ሲል በአጽንዖት ተናግረዋል። ብልጽግና አለም አቀፍ ድጋት ባለማግኘቱ ምክንያት የባህር በር ፍል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 የአርበኛ ዘመነ ካሴ በአዲስ አበባ ጨምሮ ከተሞች የአብይ መሸሸጊያ መሆናቸው ማክተም አለበት ሲል በአጽንዖ ተናገረ። የአማራ ፋኖ ብሔራዊ ኃይል አፋባአ ማዕከላዊ ኮማንድ አባልና የአፋባሀ ቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ ትናንት ማምሻውን ባስተላለፈው መልእክት ወቅታዊ የትግል ጥሪ አስተላልፈዋል። የአማራ ህዝብ በተፈጸመበትና አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል ያለው አርበኛው ሊያ ጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖቹ ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል ሲል አብራርተዋል። እኛ ማራዎች በእያንዳንዱ ቀን ከምና የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያለአንዳች መዘናጋት አጠናክ ክረን እንቀጥላለን ሲሉ ተናግረዋል። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ነው ሲሉ ገልጸዋል። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከታተለ በትጥቅና መደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ፣ በከተሞች የሚኖረው ህዝብ ግን የአብይ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ብዙ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትጥቅ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳት በተቀናጀ መንገድ አልተነቃነቀም ብለዋል። የኢትዮጵያ ከተሞች አዲስ አበባን ጨምሮ አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉም ቢተኝነትን በማፋፋም ስርዓቱን ለመንቀል በቆራጥነት እንዲነሳ ጥሪን እያስተላለፍኩ፣ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የስራ ግብረ ሀይል ተቋም ተገቢውን አመራር እንደሚሰጥ እናሳውቃለን። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከሕዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጓድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ሆኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ጎኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ ማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሠራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሠራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ፣ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አሕመድ አህመድ አረመንያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ሕዝብ በሰላም ወጥቶ መግባት ብርቅ ሆኗል ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው በኑሮ ውድነት ሰቅዞ እያሰቃየው ነው ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ሁሉና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳ እንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፍ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባሪያ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ፣ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ አዲስ ተስፋ ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ ም አርበኛ ዘመነ ካሴ አርበኛ ዘመነ ካሴ ከጎጃም ምድር ለመላው አማራና ኢትዮጵያውያን የአንድነት የትግል ጥሪ ሲያስተላልፍ አብይ አህመድ ደግሞ የመሸሸጊያ ጉድጓዳቸውን ለመማስ ሲጥሩ ብለዋል። መሸሸጊያ ጉድጓዳቸው ደግሞ በአገዛዙ ዋጋ እየከፈለ ያለው የኦሮሞ ህዝብ ነው። የአገዛዙ ቁንጮ አብይ አህመድ በትናንትናው እለት ወደ ከሚሴ አምርተው እንደ ድሬዳዋው ሁሉ ከሚሴም የኦሮሞ ነው የሚል አንድምታ ያለው መልእክት አስተላልፈዋል። ተመስገን ጥሩነህ በተቀመጡበት አረጋ ከበደ ከፊት በሚታዩበት የከሚሴ ከተማ ነዋሪ አማርኛ ለመስማት በማይቸገርበትና መገናኛው አማራ ክልል በሆነበት ሁኔታ መልእክታቸውን በኦሮምኛ አስተላልፈዋል። አብይ ከሰሞኑ እያደረጉ ያሉት ነገር ሁሉ የታሰበበትና የታቀደበት እንጂ የአጋጣሚ ያለመሆኑን የትናንቱ ሁኔታቸው አሳብቋል። ሄደውበት የማያውቁትን ከሚሴን ትናንት የሄዱበት ድሬዷ የኦሮሞ ነው፣ ሞያሌ የኦሮሞ ነው በሚሉበትና በኦሮሞ ዘንድ ተቀባይነት ለማግኘት በሚጥሩበት ወቅት ነው። ሀገራዊ ምክክር ባሉት የግል ተቋማቸው በኩል ድሬዷ ወሎና አዲስ አበባ የኦሮሞ ናቸው ባስባሉ ማግስት በፓርላማ ቀርበው ድሬዷ የኦሮሞ ናት ካሉ በኋላ ወደ ከሚሴ አመርተው ደግሞ በኦሮምኛ መልእክት አስተላልፈዋል። በመልእክታቸው ስለ ልማት አልተናገሩም፣ ስለ ሰላም አልሰበኩም። አይዟችሁ ጠላቶቻችን አያሸንፉንም ይሸነፋሉ ሲሉ ነው የተናገሩት። ጠላት ያሉትን በስም ባይጠቅሱም አሁን ላይ የአቢ ጠላት ሰሜንኞች ሲሉ የሚገልጿቸው አማራና ትግሬ መሆናቸው ደግሞ ይታወቃል። በኦሮምኛ ንግግራቸው ላይ ከሚሴ ወይም ወሎ እያሉም ቀጣዩን የመጠቅለል እቅዳቸውን የሚያሳይ መልእክት አስተላልፈዋል። ለረጅም ሰዓት በኦሮምኛ አውርተውም በንግግራቸው መዝጊያ ላይ በሰላሳ ሰከንድ ከኦሮምኛው ንግግራቸው ጋር የማይገናኝ አማርኛ ንግግር አድርገዋል። ከናዝሬት ወደ አቦምሳ ከተማ ሲጓዝ የነበረ የህዝብ ማመላለሻ አውቶቢስ በነሽ መልስ ታጣቂዎች ታግቶ ንጹሀን አማራና ኦርቶዶክሶች ተመርጠው ተገደሉ በትናንትናው ዕለት። ከናዝሬት ተነስቶ ወደ አርሲ ዞን መርቴ ወረዳ አቦምሳ ከተማ ሲጓዝ የነበረ አይሱዙ ቅጥቅጥ የህዝብ ማመላለሻ አውቶቡስ እስከ አሳፈራቸው መንገደኞች በነሽ መልስ የሸኔ ቡድን ታጣቂዎች ታግተዋል። ተሽከርካሪው ከናዝሬት ወደ አቦምሳ በሚጓዝበት ወቅት ቦሎ የምትባለውንና አርሲንና ሸዋን የምታዋስነውን ከተማ እንዳለፈ ሃይፋ የተባለ ተራራማ ቦታ ላይ እገታው እንደተፈጸመ ተገልጿል። ከእገታው የተረፉ አስተያየት ሰጪዎች እንደሚሉት ወዲያው ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ ተከታታይ የተኩስ እሩምታ ሰምተናል። ምናልባት የተወሰኑትን ሳይጨፈጭፏቸው አይቀርም ብለዋል። በመጀመሪያ አውቶቡሱ በታጣቂዎች መንገድ ተዘግቶበት ቆመ፣ የሚሉት አስተያየት ሰጪዎች፣ ወዲያው ታጣቂዎች ወደ አውቶቡሱ ገብተው በኦሮምኛ ሁሉም ተሳፋሪ እንዲወርድ መታዘዙን ተናግረዋል። ታጣቂዎቹ ጭምብል አለባበሳቸውና መሳሪያ አያያዛቸው እንዲሁም አለባበሳቸው በቴሌቪዥን የምናያቸውን የአልሸባብ ታጣቂዎች ይመስላሉ ሲሉ ይገልጻሉ። ወዲያው አማራ ኦርቶዶክስ የሆናችሁ በዚህ በቀኝ በኩል ተሰለፏ አሉ፣ ኦሮሞ የሆናችሁ በግራ ተሰለፏ አሉ ሲሉም ሁኔታ ሁኔታውን ያስረዳሉ። ወዲያው ቁጥር አድርገው ኦሮሞዎች ወደ አውቶቡስ ገብታችሁ ጉዞ ቀጥሎ አሉ። እኛ ጉዞ እንደጀመርን ሰላሳ አንድ አማራ ኦርቶዶክሶችን ከሀይፋ ዳገት ወደ ጫካ ይዘዋቸው ገቡ ይላሉ። እናም ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ ተከታታይ የሩምታ ተኩስ ሰምተናል። ምናልባት የተወሰኑትን ሳይጨፈጭፏቸው አይቀርም ይላሉ አስተያየታቸውን የላኩልን የጥቃት አምላጮች። እኔ ኦሮሞ ነኝ ብዬ በግራ በኩል ተሰልፌ ወደ አቦምሳ ገባው የሚሉት አስተያየት ሰጪው እስካሁን ልቤ ሀይፋ ዳገት ታግተው ከተወሰኑ ከወሰዱት ዘመዶቼ ጋር ነው። እነማን ተጨፍጭፈዋል፣ እነማን ተርፈዋል ሰቀቀን ላይ ነኝ ብለዋል። ሰው ላይ የተተኮሰ ጥይትና አየር ላይ የተተኮሰ ጥይት ድምጹ ይለያያል። በእርግጠኝነት የሩምታ ተኩሶ አየር ላይ አይደለም ሲልም ያብራራሉ። በሰው ገላ ላይ ነው ያረፈ ምናወዛው በቀኝ ተሰልፍ የአማራ ኦርቶዶክስ ነኝ ብዬ መከራውን ብቀበልላለሁ የሚሉት እኛ አስተያየት ሰጪ ቁጭታቸውን አስፍረዋል። እገታው ሲፈጸም የትራንስፖርት ሚኒስትሩና የአካባቢው ተወላጅ የሆኑት አቶ አለሙ እንዲሁም ጀነራል ሰለሞን ኢተፋ እና ኢብራሂም ከድር አቦ ሳ ከተማ ህዝብ ሰብስበው ሰላም ነው በሉ የጠላት ወሬ ነው በሉ የብልጽግና ጉዞ አይቆምም የሚል ፕሮፓጋንዳ ሲረዙ ነበር። ፓሪስ ይዞን ላለፉት ሳምንታት በርካታ ንጹሃን ኦርቶዶክሳኖችና አማራዎች በግፍ ሲገደሉ እንደነበር ይታወቃል። ብልጽግና ዓለም አቀፍ ድጋፍ ባለማግኘቱ ምክንያት የባህር በር ፍላጎቱን ትተዋል ስትል ኤርትራ ጠቆመ። ኤርትራው የማስታወቂያ ሚኒስትር አቶ ይማነ ገብረ መስቀል ለኢትዮጵያ ገዢ ፓርቲ ያለፉትን ሁለት ዓመታት በኤርትራ ላይ ያልተገባ ጦርነት ለመቀስቀስ ሲጠር ቆይተዋል ሲሉ ከሰዋል። ሚኒስትሩ አክለውም አዲስ አበባ የድሮውን የጦርነት ትርክት በአዲስ መልክ በማሸግ ተጎጂ መስላ ለመታየት እየሞከረች ነው ብለዋል። አቶ ይማነ እንዳሉት የአዲስ አበባ ባለስልጣናት የባህር በርን በኃይል የማግኘትና በቀይ ባህር ተጽዕኖ የማስፋፋት ቀስ እንቅስቃሽ ንግግሮችን በቅርቡ ቀንሰዋል። ይህንንም ያደረጉት ንግግሮቹ የሀገር ውስጥም ሆነ የዓለም አቀፍ ድጋፍ እንዳላገኙ በመረዳታቸው ነው ብለዋል። ይሁን እንጂ ሚኒስትሩ አጽንኦት የሰጡት የንግግር መቀነስ ፖሊሲን መከለስን ሳይሆን ለወደፊት ጦርነት ራስን የመከላከል ሽፋን ለመስጠት የሚደረግ ስልታዊ እንቅስቃሴ መሆኑን ነው። በተጨማሪም የኢትዮጵያው የውጭ ጉዳይ ሚኒስትር በቅርቡ በአዲስ አበባ በተካሄደ የውጭ ፖሊሲ መድረክ ላይ ኤርትራ ኢትዮጵያን እያተራመሰች ነው ማለታቸው ምንም አይነት ተጨባጭ መሰረት የሌለው ሲሉ አጣጥ ቀጥለውታል። እንደ አቶ የማነ ገለጻ ይህ ንግግር የግጭቱ ስር መነሻ ከራሷ ከኢትዮጵያ የሚመነጭ መሆኑን የሚያሳዩ ታሪካዊ እውነቶችን ለመጋፈጥ ያለመቻልን ያሳያል። አቶ የማነ ኤርትራ ለብዙ አስርት ዓመታት በኢትዮጵያ መስፋፋት ፖሊሲ የተጎዳች ሀገር ናት ብለዋል። ከፌዴሬሽኑ መፍረስና ከኤርትራ በግዳጅ መጠቃለል ጀምሮ እስከ 1998-2000 ጦርነት ድረስ ይመቀጠሉን ተናግረዋል። ሚኒስትሩ የቀድሞ ኢትዮጵያ ባለስልጣናት ጦርነቱ ከባድመ አልፎ የአሰብን ወደብ ለመያዝ ያለመ እንደነበር በወቅቱ ማመናቸውንም በንግግራቸው ጠቅሰዋል። ኤርትራ ኢትዮጵያን የማተራመስ ዶክትሪን አላት የሚለውን የአዲስ አበባ ንክስ የማይመስል ሲሉ የገለጹት አቶ ይማነ በአብዛኛው ክልሎቿ ሰፊ ግጭት እያስተናገደች ያለችው የብልጽግናዋ ኢትዮጵያ ቀውሷን ውስን ሀብት ባላት ተንባ ሀገር ኤርትራ ላይ ማላከክ አትችልም። ብለዋል ሚኒስትሩ ሲያጠቃልሉ ኢትዮጵያ ባለስልጣናት የኢትዮጵያ ባለስልጣናት የኤርትራን ኢኮኖሚ ለማሳነስ ይሞክራሉ ብለዋል። አክለውም ኢትዮጵያ ከ84 ቢሊዮን ዶላር በላይ ዓለም አቀፍ እርዳታ ብታገኝም ከ1 ሚሊዮን በላይ ሕዝብ አስቸኳይ ሰብአዊ እርዳታ በሚፈልግበት ከፍተኛ የደህንነት ደረጃ ከፍተኛ የድህነት ደረጃ ላይ እንደምትገኝና በገዢ ፖሊሲ ምክንያት የውስጥ ክፍፍሎቿ እየሰፉ መጥተዋል ሲሉ ተችተዋል። ይህ በእንዲህ እንዳለ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የቀይ ባህር የባብኤል መንደብ እና የኤደን ባህረ ሰላጤ ጂኦፖለቲካዊ ጠቀሜታ እርስ በርስ የተሳሰረ መሆኑን ገልጸው የውጭ ኃይሎች በቀጠናው ወታደራዊ በላይነትን ለማግኘት የሚያደርጉት ጥረት አሳሳቢ እንደሆነ ተናግረዋል። ፕሬዚዳንቱ ለሀገራቸው ቴሌቪዥን በሰጡት ቃለ ምልልስ የሶማሊያ ተቋማዊ ድክመት ለዚህ የውጭ ጣልቃ ገብነት በር እየከፈተ መሆኑንም አስረድተዋል። ፕሬዚዳንት ኢሳያስ ሶማሊያ ወደ 3000 ኪሎ ሜትር የሚጠጋ ሰፊ የባህር ዳርቻ ቢኖራትም የግዛቷን የአየር ክልሏንና ዳርቻዎቿን ለመጠበቅ የሚያስችል የሉዓላዊ ተቋማት ድክመት ስላጋጠማት ግልጽ ፈተና ውስጥ መሆኗን ተናግረዋል። ዋናው ጥያቄ ሶማሊያ ይህን አቅሟን እንድትገነባ መርዳት ነው ያሉት ፕሬዝዳንቱ ኤርትራ ከነፃነቷ በፊትም ጀምሮ ሶማሊያ ተቋማን እንድትገነባ ስትደግፍ መቆየቷን አስታውሰዋል። ይህ ሂደት ጊዜና ሀብት ይጠይቃል ብለዋል። ዛሬ አሳሳቢ የሆነው ነገር የውጭ ኃይሎች በዚህ ቀጠና ውስጥ የበላይነት ለማግኘት የሚያደርጉት ጥረት ነው ያሉት ፕሬዚዳንት ኢሳያስ፣ በተለይም የውጭ ኃይሎች በሚከተሉት አካባቢዎች ወታደራዊ መሰረት ለመገንባት ሙከራ እያደረጉ መሆኑን ል። በተጨማሪም በየመን ያለው አለመረጋጋትም በዋናነት ከዓለም አቀፍ ኃይሎች ወታደራዊ መገኘት ምኞት የሚመነጭ ነው ብለዋል። እነዚህ ተንኮሎች በቀይ ባህር ከኤደን ባህረ ሰላጤና በህንድ ውቅያኖስ ዳርቻዎች ላይ ተከታታይ አደጋ መሆናቸውን የገለጹት ፕሬዚዳንቱ ይህን ስጋት ለመከላከል የተቀናጀ ቀጠናዊና አካባቢ ጥረት አካባቢያዊ ጥረት እንደሚያስፈልግ አሳስበዋል። ፕሬዚዳንት ኢሳያስ የቀጠናው መረጋጋት አከራካሪ ጉዳይ እንዳልሆነ ገልጸው በቀጠናው ህዝቦችና መንግስታት መካከል ቀጠናዊ ትብብርና አብሮነት መኖር የ ምርጫ ጉዳይ ሳይሆን ታሪካዊ ግዴታ ነው ሲሉ ንግግራቸውን አጠቃለዋል። የጀኔራል ታደሰ አስተዳደርን አጋጣሚውን ተጠቅመው ህዝቡን ወደ ከፍ አደጋ ለመክተት በሚሰሩ ነጋዴዎች ላይ እርምጃ ወስዳሉ አለ። በሌተናል ጀኔራል ታደሰ ወረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ዛሬ ባወጣው መግለጫ የትግራይ ህዝብ ባለፉት መቶ ዓመታት ተደጋጋሚ የወረራ ጦርነቶች ማስተናገዱን ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ብሏል። በእነዚህም ህዝቡ ለማህበራዊ ኢኮኖሚያዊ፣ ስነ ልቦናዊና ሌሎች ቀውሶች መዳረጉን አውስቷል። በነዚ ወቅቶች ውስጣዊ ችግሮችም ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው ከቅርብ ጊዜ ወዲህ በአንዳንድ ነጋዴዎች እየተፈጠረ ያለው ጉዳይ እንደ ምሳሌ አንስቷል። ጨምሮ ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሰውን የደሞዝ ማስተካከያ እንደ ሰበብ በመቁጠርና የጦርነት ወሬዎችን በማሰራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለው መግለጫው እነዚህ ነጋዴዎች የተጋነነ የዋጋ ጭማሪ በማድረግና መሰረታዊ ሸቀጦችን በመደበቅ ላይ እንደሚገኙ አስረድተዋል። ይህ ደግሞ ህዝቡ ወደ ከፋና ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጾ ችግሩን ለመቅረፍ እርምጃ ለመውሰድ መወሰኑን አስታውቋል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚያደርግና በተለይ ሐሰተኛ የጦርነት ወሬዎችን በሚያዛምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወስድ አስጠንቅቋል። አንዳንድ ነጋዴዎች በትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉት የነዱትን ያለው መግለጫው ሁኔታው በዚሁ ከቀጠለ አደጋው ከባድ እንደሚሆን አስታውቋል። በዚህ ጉዳይ ላይ የሚወሰደውን የዲስፕሊን እርምጃ በተመለከተ ለህዝብ በወቅታዊ መረጃ እንደሚሰጥም ጨምሮ ገልጸዋል። ይህ በእንዲህ እንዳለ የትግራይ ኃይሎች ወይም ቲዲኤፍ እና የኤርትራ ጦር በሰሜን ትግራይ በኩል ውጊያ ጀምረዋል በሚል በብልጽግና አክቲቪስቶች በኩል የሚነዛው መረጃ ሀሰት መሆኑን የክልሉ አስተዳደር አሳውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም